በዚህኛው ዓመት ዲቪ 27 ከተሰሙ አዳዲስ መረጃዎች መካከል ለዘንድሮ ምዝገባ አፕላይ ለማድረግ አንድ ዶላር ፊ እንደሚያስከፍል በኦፊሻል ፔጃቸው ላይ ለቀዋል ሶ በዛሬ ቪዲዮ ይህን የተመለከተ ሀሳብና ሌሎች ተያያዥ መረጃዎችን ነገራችኋለው እንዲሁም አንድ ዶላሩን በምን አይነት መንገድ ልንከፍል እንችላለን ወይም ደግሞ መንገዶችን በዚህ ቪዲዮ ዲስከስ የምናደርግ ይሆናል መጨረሻ ላይ ደግሞ መክፈል ለማይችሉ ወይም ደግሞ በኤሌክትሮኒክስ መንገድ መክፈል ለማይችሉ የተሰማ አስደሳች ዜና አለ እሱንም ነገራችኋለው እስከ ቪዲዮ መጨረሻ ከኔ ጋር ሆኑ ለዚህ ቻናል አዲስ የሆናችሁ ቻናሉ ሰብስክራይብ ማድረግ እንዳትረሱ እንዲሁም ቪዲዮ ከጠቀማችሁ ላይክ አድርጉ። ወደ ቪዲዮ ልክ በምስሉ ላይ እንደምታዩት boundless.com የሚል ዌብሳይት ነው። የዌብሳይት ተአማኒ ታማኒ ከሚባሉ ዌብሳይቶች መካከል አንደኛው ነው። የብሎግ ዌብሳይት ነው። የተለያዩ ትክክለኛ መረጃዎችን በየጊዜው አፕዴት የሚያደርግ ዌብሳይት ነው። በዚህ መሰረት ከዲፓርትመንት ኦፍ ስቴት ባገኘው መረጃ መሰረት የዘንድሮ 27 ዲቪ አፕላይ ለሚያደርጉ ሰዎች አንድ ዶላር ሰርቪስ ቻርጅ ወይም ደግሞ ፊ እንደሚቆር ተናግረው ወይም ደግሞ ፖስት አድርጎ በኦፊሻል ፔጃቸው ላይ ዲፓርትመንት ኦፍ ስቴት ኦርውስ ሀውስ አናውንስ እንዳደረገው ኦክቶበር 16 2025 ላይ የሚጀምረው የዘንድሮ ዲቪ ሎተሪ አፕሊኬሽን እያንዳንዱ አፕሊካንት አፕላይ ለማድረግ የአሜሪካን አንድ ዶላር ወይም ደግሞ በእኛ ሲመነዘር እስከ 160 እስከ 150 ብር ባለው ከፍለን ነው በዚህኛው ዓመት ሬጅስተር የምናደርገው ወይም ደግሞ አፕላይ የምናደርገው ማለት ነው። ዩ ኤስ ዲፓርትመንት ይህንን ከሳምንታት በፊት የወሰኑት ውሳኔ ሲሆን ዩኤስ ዲፓርትመንት እንዳለው ከሆነ የዘንድሮ 27 ዲቪ 1 ዶላር የምናስከፍለው ወይም ደግሞ የተለያዩ ዜጎች ለአሜሪካን ዲቪ ሎተሪ አፕላይ ያደርጋሉ። ይህንን ሁሉ ሰው ማኔጅ ለማድረግ ሬጅስተር የሚያደርጉ ሰዎች እና ለተለያዩ ኤክስፐንስ ሰዎች ከቨር ማድረግ እንዲችል ታስበው የተወሰነ ፖሊሲ ወይም ደግሞ አዲስ አሰራር ነው። በዚህ መሰረት ከዚህ ከሚሰበሰበው የሬጅስትሬሽን ፊ የተለያዩ ስራዎችን ከቨር ለማድረግ አስበዋል። አንደኛው ሬጅስትሬሽን ኤክስፐንሶችን ከፍል ለማድረግ አስበዋል። ከዚህም ሬጂስትሬሽን ፊስ ከ25 ሚሊዮን ዶላር የሚሆን ይገኛል ብለው ኤስቲሜት አድርጓል፣ ወይም ደግሞ ኤክስፔክት ይደረጋል። ይሄ ወጪ ወይም ደግሞ ይሄ የሚሰበሰበው ብር የተለያዩ ነገሮችን ከበር ያደርጋል። ለምሳሌ የተለያዩ ሲስተሞችን አፕግሬድ ለማድረግ ምክንያቱም በየዓመቱ የሚመዘገቡ ቁጥር እየጨመረ ስለሄደ ብዙ ሚሊዮን ሰው እንደ ዓለም ዙሪያ ለዚህ አፕላይ ስለሚያደረግ ሲስተሙን አፕግሬድ ለማድረግ እንዲሁም ዳታ ኮሌክሽኑን ኢንሃንስ ለማድረግ ሴኪሪቲ ሪቪዎችንም በደንብ ለማየት ሞር ዌብሳይቱን ሴኪሪ ለማድረግ እነዚህን ኤክስፔንሶችን ከቨር ያደርጋል ተብሎ ይታሰባል። ከዛ ባለፈ ግን ፍራውድ የሆኑ ወይም ደግሞ አንዳንድ ሰርድ ፓርቲ ወይም ደግሞ ስካመር ዌብሳይቶችንም ሬዲዩስ ለማድረግ ይረዳል ተብሎ ይታሰባል። ምክንያቱም ሰርድ ፓርቲ ስካመሮች አሉ፣ ሶስተኛ ወገን ሆነው የተለያዩ አፕሊካንቶችን ስካም የሚያደርጉ አሉ። ከዚህ በፊትም ኦፊሻል የዲቪ ሎተሪ ዌብሳይት ነው በማለት ለምዝገባ የዜና አልበር ይጠየቃል እያሉ ብዙ ስካመሮች ብዙ ዌብሳይቶች አሉ፣ ፍራውድ የሆኑ ዌብሳይቶች አሉ። እነዛንም ሞር ማኔጅ ለማድረግ ይረዳል። ከዛ ባለፈ ግን ይህንን ነገር ስናደረግ በጥንቃቄ ኦፊሻል ዌብሳይትን በመጠቀም እንድናደረግ ኖቲስ ያደረጋሉ ማለት ነው። እንዲሁም ሌላው አንድ ዶላሩ ነን ሪፈንደብን ነው። ነን ሪፈንደብን ማለት ለሬጅስትሬሽን ፊ የምንከፍለው አንድ ዶላር የማይመለስ ነው ማለት ነው። ከሬጅስትሬሽን ፊ በተጨማሪ አንድ ሰው እድሉ ሲደርሰው ወይም ደግሞ ከዚህ በፊትም እንደሚደረገው አንድ ሰው ዲቪ ሲደርሰው 330 ዶላር የዲቪ አፕሊኬሽን ለአፕሊኬሽን ይከፍላል። እሱ እንዳለ ነው። ምንም አይነት ጭማሬ የለውም። በፊት እንደነበረው ሪሜን ያደርጋል። ይሄ ግን ክፍያ የሰርቪስ ቻርጅ ዲቪ ሎተሪ ለደረሳቸው ብቻ የሚመለከት ነው ማለት ነው። እነዚህ ኪ ፖይንቶች ወይም ደግሞ ስለ ዋን ዶላር ሰርቪስ ቻርጅ የተሰጡ ገለጻዎች ናቸው። ይህ ሲስተም ምን አይነት ኢምፓክት ያመጣል ወይም ደግሞ ኢሚግራንቶች ላይ ምን አይነት ኢምፓክት ያመጣል ካልን እንደምታወቀው ዶናልድ ትራምፕ ኢሚግራንቶች ላይ ያለው አቋም ይታወቃል። ሰው ዋና ሀሳቡ ኢሚግራንቶች ላይ ሃይ ሪስፖንሲቢሊቲ ማስቀመጥና እንዲሁም የዩኤስ ገቨርንመንትን ጫና ወይም ደግሞ በርደን የመቀነስ ሀሳብ ነው። ሌላው አዲሽናል ኮንሲደሬሽን ተብሎ ከተዘረዘሩት መካከል የመጀመሪያው ፔመንት ፕሪፓሬሽን ነው። በዩኤስ ገቨርንመንት አክሴፕትድ የሆነ የኤሌክትሮኒክ ፔመንት መካኒዝሞችን መጠቀም እንዳለብን ደግሞ ስቲል ያንን መካኒዝም አንጠቀም ከሆነ ከወዲሁ ፕሪፔርድ እንድንሆን በዌብሳይታቸው ላይ አመላክተዋል። ከማሰባቸው የፔመንት መካኒዝሞች መካከል ባይቢትን በመጠቀም ባይናንስ፣ ሌሎችንም የኤክስቼንጅ አፕሊኬሽኖችን በመጠቀም መክፈል ይቻላል ብዬ አስባለሁ። በተጨማሪም ፔፓል ያለን በፔፓል መክፈል እንችላለን። እነዚህ አማራጮች የሌሉን ከወዲሁ ፕሪፔር እያደረግን መዘጋጀት አለብን ማለት ነው። ሜይ ቢ ግን እነዚህን አማራጮች ከሌላችሁ እኛ በራሳችን አፕላይ የምናደረግላችሁ ይሆናል። ወይም ደግሞ እኔ በነፃ አፕላይ ያደረግላችኋለው፣ ነገር ግን እናንተ የአንድ ዶላሯን ሰርቪስ ቻርጅ ብቻ የምትከፍሉ ይሆናል። ከዛ ውጭ አፕላይ ልናደረግላችሁ እንችላለን። ስለዚህ መካኒዝሞች ስለምንጠቀም በዚህ መንገድ እኛም ልንከፍልላችሁ እንችላለን ማለት ነው። በጊዜው ዲቪሲ ደርስ በመጀመሪያ አስር ሰው ኮመንት የሚያደርግ አስር ሰው ለአስር ሰው በነጻ አፕላይ እናደርጋለን። ሁለተኛ ኮንሲደሬሽን ዩዝ ኦፊሻል ቻናል ይላል። ኦፊሻል ቻናሎችን መጠቀም አለብን። ይህንንም የዩኤስ ገቨርንመንት ኦፊሻል ቻናል እንደሆነ ሊንኮችን በማየት በደንብ ኮንፊርም ማድረግ አለብን። ቀድሞ እንዳልኳችሁ በጣም እስካሚሆኑ ፍራውድ የሆኑ ዌብሳይቶች ስላሉ በዚህ አጋጣሚ እንደውም ክፍያ ከተጀመረ በጣም ፍራውድ ቻናሎች ሊኖሩ ስለሚችሉ ኦንሊ ኦፊሻል የሆነ ቻናሎችን ነው መጠቀም ያለብን፣ ወይም ደግሞ ዌብሳይቶችን ኮንፊርም አድርገን ኦፊሻል ዌብሳይታቸው ላይ ነው መጠቀም ያለብን። በስክሪኑ የምታዩት ዌብሳይት የራሳቸው ኦፊሻል ዌብሳይት ነው። ስለዚህ ከዚህ ዌብሳይት ውጭ ያለው እስካመሮች ናቸው። ስለዚህ መጠንቀቅ አለባችሁ። ሶስተኛው ሬጅስትሬሽን ታይሚንግ ነው። በተሰጠው ታይሚንግ መሰረት ነው ሬጂስተር ማድረግ የሚችለው የትኛውም ሰው። ከዚህ ውጭ ሬጂስትሬሽን ኦፕን የሆነ ዌብሳይት ካለ ኦብየስሊ ስካም ነው የሚሆነው። ስለዚህ እሱን መጠንቀቅ አለባችሁ። ሶ እንዳልኳችሁ ከኦክቶበር 16 ጀምሮ እስከ ኖቬምበር ኤርሊ ምዝገባ የሚሆነው። ስለዚህ በእነዚህ ታይም ኢንተርቫል ውስጥ ሁላችሁም አፕላይ እንድታረጉን። ከዚህ ውጭ ግን ምንም አይነት አፕሊኬሽን ፎርም ስለማይኖር ከስካመሮች መጠንቀቅ አለባችሁ ማለት ነው። ሌላኛው ዶክመንቴሽን ነው። አስፈላጊ የሆኑ ዶክመንቴሽኖችን ቀደም ብላችሁ እንድታዘጋጁ ይሁን ፎቶ እና አንዳንድ የትምህርት ማስረጃዎችን ይጠይቃሉ። ከዛ ውጭ ግን በዚህኛው ዲቪ ፓስፖርት ይኖራል አይኖርም የሚል ዳይላማ ውስጥ ነው። ፓስፖርት ግዴታ ነው የሚል እስካሁን ኦፊሻል የወጣ ነገር የለም። ሜይ ቢ ላይኖር ይችላል፣ ፓስፖርት ግዴታ ላይሆን ይችላል። ምክንያቱም አንደኛ እነዚህ አይነት ፖሊሲዎች ቀድመው ኖቲፋይ ቢያደረጉ ፓስፖርት ግዴታ ሊሆን ይችላል። ይሄ ግን ወይም በቅርብ ስለሆነ የተነገረው ሰው፣ በዚህ ሰዓት ውስጥ በዚህ ጠባብ ጊዜ ውስጥ ፓስፖርት ፕሪፔር ያደርጋሉ ተብሎ ስለማይታሰብ ፓስፖርት ማንዳቶሪ ላይሆን ስለሚችል ዳትማች እሱ አሳሳቢ ላይሆን ይችላል። ነገር ግን አስፈላጊ የሚባሉ ዶክመንቶችን ፕሪፐር ማድረግ እንዳትረሱ፣ እንዲሁም በጀት ነው ያው የሚታወቀው አንዱ ዶላር እንደ በጀት ይያዛል። ስለዚህ ለክፍያ የሚያስፈልገውን ወይ አፕላይ ለማድረግ የሚያስፈልገውን ክፍያ ከወዲሁ እንድታዘጋጁ። በመጨረሻም በጣም ጥሩ ዜና ነው የሚለው መልካም ዜና ነው የከያዝኩት መካከል እዚጋ እንደምታዩት ፎር ፒፕል ፎርም ዲስአድቫንቴጅ ሪጅን ፕሮግራም ስ ዲዛይን ቱ ሰፖርት ይላል። የክፍያ አማራጮች አቬለብል ባልሆኑበት ሪጅኖች ላይ ሲስተሙ እነዚህን ሰፖርት ለማድረግ ዲዛይን እንደተደረገ እና የክፍያ አማራጮችን የተለያዩ የክፍያ አማራጮችን እንደሚያካትት ይናገራል። ሜቢ እንደዚህ አይነት ኤሪያዎች ላይ ደግሞ ፍሪ ሊሆን ይችላል የሚል ግምት አለኝ። ምክንያቱም ሪጂኖች ላይ እዛ ጋር ሎኬሽኑን ዲቴክት ስለሚያደርግ እንደዚህ አይነት ሪጂኖች ላይ የአንድ ዶላር ክፍያው ላይኖር ይችላል የሚል ሐሳብ አለኝ። ከክፍያ አቬለብሊቲ አንጻር፣ ወይም ሌላ የክፍያ አማራጮችን አቬለብል ያደርጉ ይችላሉ። ለምሳሌ ዳይሬክት ባንክ ትራንስፈር በስዊፍት ኮር በመጠቀም ዳይሬክት የባንክ ትራንስፈር እነዛን ሊያመቻቹ ይችላሉ፣ ኤሌክትሮኒክስ ፔመንት ከሌለ ማለት ነው። ስለዚህ እነዚህ እንደ ጥሩ ዜና ነው የሚወሰዱት፣ ምክንያቱም የክፍያ አማራጩ አቬለብል ከሆነ ሁሉም ሰው አፕላይ ሊያደርግ ይችላል። እንዳልኳቸው 160 ወይም ደግሞ 150 ዳት ማች ቢግ ዲል ላይሆን ይችላል። ነገር ግን ስቲል፣ እንደዛም ሆኖ ብዙ ሰው በዚህ ዓመት አፕላይ ላያደርግ ይችላል ከዚህ ከአንድ ዶላር ሰርቪስ ቻርጅ አንፃር ወይም ደግሞ ፊያ አንፃር ማለት ነው። ሶ ያለው ነገር ይሄ ነው።